በፍታቤር ስነ ስርዓት ህግ ተከሳሽ የቀረበበትን ክስ አውቆ መቃወሚያ የመከላከያ መልስና ማስረጃ የማቅረብና የመስማት መብት አለው። ይህንን የሚያውቀው ደግሞ በሚላክለት መጥሪያ አማካኝነት ነው። አንድ ተከሳሽ ወደ ክርክር እንዲገባ መጥሪያ ሊደርሰው ይገባል። መጥሪያ ማለት በፍርድ ቤት የሚዘጋጅ ህጋዊ ሰነድ ነው። ትንሳኤ ሸዋለም እባላለሁ። የህግ አማካሪና ጠበቃ ነኝ። መጥሪያ ምንድን ነው የሚለውን ስናይ በወንጀል ና በፍታቤር ለተከሰሰ ግለሰብ ሊሆን ይችላል። ድርጅት ሊሆን ይችላል። ማንኛውም ክስ የቀረበበት አካል ያንን ክስ አውቆ ተዘጋጅቶ ወደ ፍርድ ቤት ቀርቦ ክርክር እንዲያደርግ እድል የሚሰጥ በጽሁፍ የተዘጋጀ በዳኛ ወይም በሬጅስትራር ተፈርሞ የሚወጣ ማለት ነው መጥሪያ። እና የሚያካትተው ደግሞ የተከሳሹን ስም፣ አድራሻ፣ የተከሰሰበትን ምክንያት የሚገልጽ በአጭሩ ማለት ነው። ዝርዝር ነገር ባይኖረውም ከክሱ ጋር ስለሚያያዝ መጥሪያው ግን መቼ ነው ቀርቦ ፍርድ ቤት መከራከር ያለበት የሚለውን ቀኑ፣ ሰዓቱን ቦታውን ገልጾ ለዛ ግለሰብ እንዲቀርብ ፍርድ ቤት የሚያሳስብ ነው ማለት ነው መጥሪያ። ለተከሳሽ የሚላክበት ዋነኛ ዓላማ ተከሳሽ መከሰሱን አውቆ ለቀረበበት ክስ የበኩሉን መከላከያ ለማቅረብ እንዲችል እድል ለመስጠት ነው። ተከሳሽ የተከሰሰበትን ጉዳይ እንዲያውቅና በአግባቡ እንዲከላከል፣ ሲመሰከርበት ለምስክሮች መስቀለኛ ጥያቄ በማቅረብ እና የራሱን ምስክሮች የማሰማት መብት አለው። ስለዚህ ተከሳሽ ወደ ፍርድ ቤት ቀርቦ ራሱን ለመከላከል እንዲችል የቀረበበትን ክስና ይህንን ክስ ለመከላከል የትና መቼ መቅረብ እንዳለበት ሊያውቅ ይገባል። በዚህም ተከራካሪ ወገኖች እኩል የመከራከር መብት እንዲኖራቸው በማድረግ ጉዳዩ ፍትሐዊ በሆነ አኳኳን እንዲወሰን ያደርጋል። መጥሪያ አደራረስ በፍታቤር ስነስርዓት ህግና በወንጀል ስነስርዓት ህግ ልዩነት እንዳለው ጠበቃና የህግ አማካሪ ትንሳኤ ሸዋለም ይገልጻሉ። እንግዲህ በፍታቤር ስነስርዓትና በወንጀል ስነስርዓት ህጋችን ላይ በግልጽ መጥሪያ ማን ነው የሚያወጣው፣ በማን ነው የሚሰጠው፣ እንዴት ነው ሊሰጥ የሚገባው፣ መቼ ነው መድረስ ያለበት፣ መድረስ ካልቻለስ ደግሞ ምን ምን አይነት አማራጭ መንገዶችን መጠቀም አለብን የሚለውን ህጉ በዝርዝር አስቀምጧል። በተለይም ደግሞ በፍታ ቤር ህጋችን ላይ በደንብ በዝርዝር ከአንቀጽ 94 እስከ 110 ድረስ ተዘርዝረው ይገኛል እና ከ94 ጀምረን ስናየው መጀመሪያ ላይ መጥሪያ ቅድም እንዳልኩት በማን ነው የሚወጣው የሚለው ነው አንድ ዳኛ እና ናቸው። የቀረበውን ክስ አይተው ተገቢ ነው ወይ የአጻጻፍ ስርዓቱ ጠብቆ የቀረበ ክስ ነው ወይ ሌጋል ሰፊሽንሲን ጠብቋል ወይ ያ ማለት ህጋዊ መሟላት ያለባቸውን ዝርዝር ሁኔታዎች አሟልቷል ብለው ሲያስቡ፣ ከሳሽ ያቀረበውን ክስ ማለት ነው ለተከሳሽ ሊደርስ ይገባል ተብሎ ሲታሰብ፣ በዳኛ ወይም በሬጅስትራር ተፈርሞ ለተከሳሽ ይላክለታል ማለት ነው። በተቻለ መጠን ህጉ የሚለው ይሄ የመጥሪያ ሊደርስ የሚገባው ለተከሳሽ ለራሱ በእጁ ነው ሊደርሰው የሚገባ። ነገር ግን ይሄ ሁሌ ይሆናል ማለት አይደለም። ተከሳሽ ለምሳሌ ሀገር ውስጥ ላይሆን ይችላል። እዛ ቦታ አካባቢ ላለ ፍርድ ቤት ላይ ይገኝ ይችላል። አድራሻው ላይ ይታወቅ ይችላል። ሆን ብሎ ሊደበቅ ይችላል። በአካል ተገኝተውም ደግሞ አልቀበልም ሊል ይችላል። እነዚህ ነገሮች በተፈጠሩ ጊዜ ደግሞ ምን ምን ነገሮችን መከተል አለብን የሚለው ህጉ በግልጽ ያስቀምጣል። ለምሳሌ ካልተገኘ ጠበቃ ሊኖረው ይችላል፣ ለጠበቃው እንሰጣለን። ነገረ ፈጅ ሊኖረው ይችላል፣ ለነገረ ፈጁ ማቅረብ እንችላለን። እንዲሁም ደግሞ ውክልና እንደኔ ሆኖ የፍርድ ቤት መጥሪያ ሲቀር ቀበልልኝ ልኝ ይገባል ብሎ እክልና ለሰጠው አካል ልንሰጥ እንችላለን። ይህን ማድረግ ካልቻለን ደግሞ የሚኖርበት ቦታ ላይ ቤተሰብ ይኖረዋል ከቤተሰቡ ለአንዱ ከተሰጠ መጥሪያው ለሱ ደርሷል ተብሎ መደምደም ይቻላል። ህጉም ግምት ይወስዳል። ይህን ሁሉ ማድረግ ካልቻለን ደግሞ አልቀበልም ካለስ ምንድን ነው የምናደርገው ስንል መጥሪያውን ይዘን ስንሄድ አንድ ወይም ሁለት ሰው ምስክር ይዘን መሄድ ይኖርብናል። አልቀበልም ስለማለቱ ብቻችንን ማረጋገጥ ስለማንችል ሁለት ሶስት ምስክሮች አድርገን ያንን ለፍርድ ቤቱ በቃለ መሃላ አረጋግጠን ይሄ ሰው ሊቀበለን ፈቃደኛ አይደለም፣ ስለዚህ ፍርድ ቤቱ ተለዋጭ የሆነ ትዕዛዝ ይስጥልኝ ብለን ከመጥሪያው ጋር ተያይዞ በቃለ ወደ ፍርድ ቤት ይመለሳል ማለት ነው። ከዛ በኋላ ፍርድ ቤት ደግሞ ምትክ የመጥሪያ አደራረስ የሚባላለ እሱን ይከተላል ማለት ነው። ለተከሳሽ የሚላከው መጥሪያ በፍትሐ ብሔር ስነስርአት ህግ ቁጥር ዘጠና አምስት ንዑስ አንድ መሰረት ፍርድ ቤቱ ባዘዘው ሰው ወይም በማንኛውም ሰው በኩል ይላካል። ይህ ማለት ከሳሽ ራሱ ተከሳሹ የሚሰራበት የመንግስት ወይም የግል ድርጅት ኃላፊ፣ የቀበሌ ወይም የወረዳና የፖሊስ አካላት ሊሆኑ ይችላሉ። ማንኛውም አይነት መጥሪያ እንዲሰጥ የታዘዘ ሰው ተከሳሽን ባድራሻው ለማግኘት የሚችል በሆነበት መጠን መጥሪያውን የማድረስ ግዴታ አለበት። መጥሪያ ሰጪው መጥሪያውን ለተከሳሽ ለማድረሱ ማረጋገጫ እንዲሆን መጥሪያውን ሲሰጥ የፍርድ ቤቱ መጥሪያ ኮፒ ወይም በሌላ ወረቀት ላይ የተቀባዩን ስምና የተቀበለበትን ቀን በመጻፍ እንዲሁም ተቀባዩ ሲቀበል የነበሩ ምስክሮችን ስም በዝርዝር ተጽፎ ማስፈረም አለበት። ተቀባዩም መጥሪያው ለእርሱ የተላ ከመሆኑን የተያያዙ ሰነዶች በመጥሪያው ላይ በተገለጸው ብዛት መሆናቸውን በማረጋገጥ ፈርሞ መቀበል አለበት። ተቀባዩ መጥሪያውን ስለመቀበሉ የፈረመበትና ራሱ ያረጋገጠበትን ለፍርድ ቤቱ ይመልሳል። መጥሪያ ሰጪው ተከሳሹ መጥሪያ ለመቀበል ፍቃደኛ ካልሆነ ወይም ለማግኘት ያልቻለ ከሆነ መጥሪያ ሰጪው ለፍርድ ቤት ይህንን በጽሁፍ በመግለጽ በቃለ መሐላ አስደግፎ ዋናውንና መጥሪያን መ መለስ ይኖርበታል። ከዚህም በኋላ ፍርድ ቤቱ አማራጭ የመጥሪያ አደራረስ ዘዴዎችን እንደሚጠቀም ጠበቃና የህግ አማካሪ ትንሣኤ ሸዋለም ነግረውናል። ይህ ሰው ሆን ብሎ እየሸሸ ወይም እየተደበቀ ከሆነና አልቀበልም ካለ አንደኛ በጋዜጣ ጥሪ ሊደረግለት ይገባል። ወይም ደግሞ በሚኖርበት መኖሪያ ቤት በር ላይ ወይም በሚሰራበት ድርጅት በር ላይ መስሪያ ቤቱም ላይ ሊሆን ይችላል፣ እንለጥፋለን ማለት ነው ምክንያቱም ያየዋል ተብሎ ይገመታል። መኖሪያ ቤቱ ነው ሲገባ ሊያዩ ይችላል። ድርጅቱም እንደዛው የመንግስት ሰራተኛ ሊሆን ይችላል። ወይም የግል ድርጅት ተቀጣሪ ከሆነና እሱም ማግኘት ካልተቻለ ለኃላፊው መስጠት እንችላለን፣ ያንን ድርጅት ለሚመራ ኃላፊ ምክንያቱም በቀጥታ ያ ሰው ከኃላፊው ጋር ግንኙነት ስላለው መጥሪያውን ያደርሳል ተብሎ ስለሚገመት ለኃላፊ እንሰጣለን። ወይም እዛ ድርጅት ጸሐፊ ለሆነ ሰው ወይም መዝገብ ቤት ለሆነ ሰው መስጠት እንችላለን። ለምሳሌ ማረሚያ ቤት ሊሆን ይችላል። አንድ ተከሳሽ ማረሚያ ቤት ላለ ደግሞ ሲሆን ለማረሚያ ቤት ኃላፊ እንሰጣለን። ወታደር ሊሆን ይችላል፣ ላናገኘው እንችላለን። ለጦር አዛዡ ይሰጣል ብሎ የፍትሐብሔር ህጉ በግልጽ ዘርዝሯል። ስለዚህ እነዚህን አማራጮች እንጠቀማለን። ሌላው ሀገር ውስጥ ባይኖርስ ወይም ክፍለ ሀገር ሊሆን ይችላል፣ ያንን ነገር ማድረስ አልቻልም። ያለበትን ሀገር የምና ከሆነ እና አድራሻውን የምና ከሆነ በፖስታ ቤት ይላክለታል በአድራሻው ከዛ በኋላ ያ ፖስታ ቤት ስለማድረስና ለማድረሱ ማረጋገጫ ይሰጣል ማለት ነው ለፍርድ ቤቱ። ነገር ግን አሁንም ያን አድራሻ ላናቅ እንችላለን። ለምሳሌ አንድ ሰው አሜሪካን ሀገር ነው ያለው የሚለውን ግምት እናቃለን፣ ግን አሜሪካን የት የሚለውን ማና ከሆነ ደግሞ በኢትዮጵያ ውስጥ በሚታተምና ተነባቢ በሆነ ጋዜጣ ላይ ጥሪ እንዲደረግለት ይደረጋል። ያ ተደረገ ማለት ደርሶታል የሚል ህጉ ፕሪዘምፕሽን ይወስድና የህግ ግምት ተወስዶ በሌለበት ጉዳዩ ይቀጥላል ማለት ነው። ይህን ሁሉ አልፎ ደግሞ አንዳንድ ሰዎች እምቢተኞች ይኖራሉ። መጥሪያ ቀደው የሚጥሉ በሰዎች ፊት አልቀበልም የሚሉ ወይም ደግሞ ተቀብለውም ደግሞ ፍርድ ቤት መቅረብ የማይፈልጉ ሰዎች ሲኖሩ ደግሞ ፍርድ ቤት የእስር ትዕዛዝ ይሰጣል ማለት ነው። ታስረው እንዲቀርቡ በተለይ በወንጀል ጉዳይ ያንን ያደርጋል። ፍትሐብሔር ሲሆን ጉዳዩ የፍትሐብሔር ስለሆነ ሰውዬው በአካል ባይቀርብም ክርክሩ መቀጠል ስለሚችል በሌለበት፣ ወንጀል ላይ ግን ከሆነ ታስሮ እንዲቀርብ ይደረጋል ማለት ነው። ወንጀል ላይ ለየት የሚያደርገው ምንድን ነው? ከፍታ ብሔር በወንጀል ጉዳይ ላይ ራሱ ተከሳሹ በአካል መቅረብ ይኖርበታል። እንደ ፍታ ብሔር በጠበቃ ወይም በነገረ ፈጅ ተወክሎ ወይም በግለሰቦች ውክልና ተወክሎ ክርክር ማድረግ አይችልም። ወንጀል ላይ በአካል ራሱ ፍርድ ቤት መቅረብ ይኖርበታል። ስለዚህ ለተከሳሹ ራሱ ማድረስ አለብን ወይም ደግሞ ለፖሊስ ወይም ወረዳው አካባቢ ላለ የወረዳ ጽህፈት ቤት ተሰጥቶ ያ ሰው በግድ በአካል መቅረብ ይኖርበታል። አልቀርብም ብሎም ቢተኛ ከሆነ ከፍትሀቤር የሚለየው ተገዶም ቢሆን ችሎት መቅረብ አለበት ማለት ነው። አንድ ሰው ወንጀለኛ መሆኑ እንግዲህ ፖሊስ ይሄ ሰው ይጠረጠራል፣ ወንጀለኛ ነው ብሎ አንዳንዴ ሰዎች በሚዲያ በጋዜጣ ሲፈለጉ እና ሰው እንዲጠቁም ሲደረግ እናያለን። እና ይሄ ማለት በፍትሀቤሩ ነው ወይንስ በወንጀል ሆኖ ሰውየው ስላልተገኘ ነው? አዎ በሁለቱም የጋዜጣ ጥሪ ሊኖር ይችላል። በፍታቤር እንዳልኩሽ ቅድም የዘረዘርናቸውን የመጥሪያ አደራረስ አማራጮች ሁሉ ተከትለን ልናገኝ ካልቻለን በጋዜጣ ጥሪ ይደረጋል። ወይም ደግሞ አድራሻውን የማናውቀው ከሆነ ከሀገር ውጭ ከሆነ ወይም የተለያዩ ክልል ከተሞች ላይ ሆኖ አድራሻውን ስፔሲፊካ ለማወቅ ለማንችለው ግለሰብ የጋዜጣ ጥሪ እናደርጋለን። በወንጀል ጉዳይ ደግሞ በሌለበት ሊታይ የሚችሉ ወንጀሎች አሉ። ጣታቸው ከባድ የሆኑና ከባድ ወንጀሎች የምንላቸው በእነሱ ጊዜ በጋዜጣ ጥሪ ተደርጎ ካልቀረበ በሌለበት ወንጀል ይታያል። ነገር ግን ቅጣቱ በተገኘ ጊዜ ተፈጻሚ ይሆናል። ከሀገር ውጭ ከሆነ ወደ ሀገር ውስጥ ሲገባ ወይም ኤኒታይም ፖሊስ አፈላልጎ ያንን ቅጣት እንዲያስፈጽም ለማረሚያ ቤትና ለሚመለከተው የፖሊስ አካል ትእዛዝ ይተላለፍና ቅጣቱ ይፈጸማል ማለት ነው። ቀደም ሲል በተለይ መጥሪያ አደራረስ ጋር ተያይዞ አንድ በፍትሐ ቢሮ ማለት ነው። ካልተገኘ ማለት ለቤተሰብ አባል ለአንዱ ከተሰጠ እንደ ሰማ ነው የሚታየው እና ሂደቱ እንደሚቀጥል ነው። በተለይ አሁን ሰውየው ከሌለ ያ መጥሪያውን የተቀበለው ሰው የቤተሰብ አባል እሱን ወክሎ መከራከር መቅረብ ይችላል። እዛ ላይ ነው ሰውየው ነው ግዴታ ማቅረብ ያለበት። በፍርድ ቤት ክርክር ላይ ውክልና ሊኖር ይገባል። ለምሳሌ ጠበቃ ሊወክል ይችላል፣ ቅድም እንዳልኩት ነገር ፈጅ ሊወክል ይችላል። ድርጅት ከሆነ ግለሰቡን ከሆነ የከሰስ ነው፣ ግን እንደኔ ሆነው ፍርድ ቤት ቀርበው ሊከራከሩ ይችላሉ ብሎ ለግለሰቦች ወይ ለቤተሰብ አባሉ ውክልና ሰጥቶ ከሆነና እነዛ ግለሰቦች መጥሪያው ከደረሳቸው ቀርበው ፍርድ ቤት ሊከራከሩ ይችላሉ፣ መልስ ሊሰጡ ይችላሉ። ነገር ግን ውክልና የሌለው ሰው ግን ማንም ሰው ፍርድ ቤት ቀርቦ መጥሪያው ስለደረሰኝ ብቻ ብሎ ሊከራከር አይችልም። ነገር ግን ለፍርድ ቤቱ በዚህ በዚህ ምክንያት እኔ መጥሪያው ቢደርሰኝም እውነታው ግን እዛ ቤት ውስጥ እየኖረ አይደለም፣ እሱ አሁን በከረንትሊ እየኖረ አይደለም እዛ ቤት ውስጥ የሚለውን ቀርቦ ሊያስረዳ ይችላል። ከዛ በኋላ ፍርድ ቤቱ ሌላ አማራጮችን ሊከተል ይችላል፣ ምክንያቱም እንዳልደረሰው ስለተረጋገጠ። የመጀመሪያው ግን ግምት የሚወሰደው እዛ ቤት ውስጥ ነው ነዋሪነቱ። በቃ ለማላ ተረጋግጦ እዛ ነው የሚኖረው የሚለውን ፍርድ ቤቱ አረጋግጧል። ለዛ ነው ለቤተሰቡ የተሰጠው ማለት ነው ያንን ግን የሚያስተባብል ነገር ማስረጃ ከመጣና እውነትም እዚያ ቤት ውስጥ አይኖርም አሁን ላይ፣ ስለዚህ አልደረሰውም ተብሎ ከተገመተ ሌላ አማራጮችን ተጠቅመን ደግሞ እናደርሰዋለን ማለት ነው። በፍትሐ ብሔር ሁሉንም አማራጮች ተጠቅመን ሰውየው መቅረብ ካልቻለ፣ ወይ ተከሳሹ መቅረብ ካልቻለ ምንድን ነው የሚሆነው? ማለት በሂደቱ ላይ ውሳኔ ይወሰናል። አዎ በሌለበት ክርክሩ ይቀጥላል። ክስ ያቀረበው አካል ማስረጃዎችን አስደግፎ ነው የሚያቀርበው። ወደ ፍርድ ቤት ሲያቀርብ ለምሳሌ የሰነድ ማስረጃ ሊሆን ይችላል፣ የሰው ማስረጃ ሊሆን ይችላል። ያቀረበው ያንን ማስረጃ ያሰማል። ፍርድ ቤቱ በዛ ማስረጃ መሰረት መርምሮ ተገቢ ሆኖ ካገኘው ውሳኔ ይሰጣል። ነገር ግን ይሄ ውሳኔ ከተሰጠ በኋላ ይሄ ያልቀረበው ተከሳሽ ይህን ከሰማ ካወቀ ሂደቱ ከተጠናቀቀ በኋላ ቀርቦ በዚህ በዚህ ምክንያት ነው ያልቀረብኩት፣ ስለዚህ የተሰጠው ውሳኔ በሌለሁበት የተሰጠው ውሳኔ ይነሳልኝ

ከዛ እሱ ላይ ክርክር ይደረጋል፣ ማስረጃ ይሰማል። ፍርድ ቤቱ ካመነበት ያንን ውሳኔ አንስቶ እንደ አዲስ ክርክሩ ይቀጥላል ማለት ነው። ባለ መጥሪያን በአግባቡ አለማድረስ ተከሳሹ ስለተከሰሰበት ጉዳይም ሆነ ፍርድ ቤት ስላለበት ቀጠሮ እንዲያውቅ በመከልከል የራሱን የመከላከል እድል መንፈግ ነው። ክርክሩን እንዲሰማ በተወሰነ ቀነ ቀጠሮ ከሳሽ ቀርቦ ተከሳሽ ያልቀረበ እንደሆነ ፍርድ ቤቱ ለተከሳሽ የተላከው መጥሪያ የደረሰው መሆኑን ያረጋግጣል። መጥሪያው በትክክል ያልደረሰው ከሆነ ፍርድ ቤቱ ሁለተኛ መጥሪያ እንዲላክ ትዕዛዝ ይሰጣል። መጥሪያን በተገቢው መንገድ ለተከሳሽ አለማድረስ የክርክሩን ዕድሜ እንዲራዘም በማድረግ የተከራካሪዎችን ጊዜና ገንዘብ እንዲቃጠል ያደርጋል። ተከሳሽ መጥሪያን አለመቀበል በፍትሐብሔር ስነ ስርዓት ህግ ተከሳሽ በሌለበት ጉዳዩ እንዲታይና ውሳኔ እንዲተላለፍ ይደረጋል። መጥሪያን አለመቀበል ተከሳሽ በቀነቀጠሮ አለመቅረብ በፍትሐብሔር ስነ ስርዓት ህግ ምን ተጽዕኖ አለው ለሚለው ጠበቃ ሙዚቃና የህግ አማካሪ ትንሣኤ ሸዋለም ይህንም ብለዋል። ከሳሽ እንግዲህ አድቫንቴጅ ይወስዳል ማለት ነው፣ ተከሳሹ ስላልቀረበለት። አንድ ተከሳሽ አልቀረበም ማለት ብቻውን ነው እዛ ፍርድ ቤት የሚቀርበው፣ የሚያቀርባቸውን ማስረጃዎች ክሮስ ኤግዛማይን የሚያደርገው በመስቀለኛ ጥያቄ የሚያፋጥጠው ሰው አይኖርም ማለት ነው። ፍርድ ቤቱና እሱ ብቻ ናቸው ክርክር የሚያደርጉት። ብዙ ጊዜ ሰዎች ተከሰው ፍርድ ቤትን አለመቅረብ እንደ አንድ ጥሩ አማራጭ ሲወስዱት ይታያል። ነገር ግን ያ አይደለም። አንደኛ ጊዜ ይወስዳል። በሌሉበት ክርክራቸውን ማቅረብ ባልቻሉበት ነው ውሳኔ ሊሰጥ የሚችለው። ያ ውሳኔ ደግሞ ሁልጊዜ የሚቀለበሳል ማለት አይደለም። ወይም ደግሞ በሌለውበት የተሰጠው ውሳኔ ይነሳልኝ ብለው ስለጠየቁ ሁልጊዜ ይነሳል ማለት አይደለም። በቂ እና ሳማኝ ምክንያት ካላቀረቡ ፍርድ ቤት ላይ ያነሳው ይችላል ያንን ውሳኔ። ስለዚህ ተሸናፊ ይሆናሉ። ወይም ቀርበው እውነታውን ማስረዳት እየቻሉ ማስረጃቸውን ማቅረብ እየቻሉ ክርክር ማድረግ እየቻሉ ሆን ብለው እየተደበቁ ከሆነ ያንን እድል ያጣሉ። በአግባቡ መልስ የመስጠት መብታቸውን ይታለፋል፣ ማስረጃ የማቅረብ መብታቸው ይታለፋል። እና ያንን እድል ላለማጣት እንደ ማህበረሰብ ክርክር ሲቀርብ የህግ ባለሙያ አማክሮ በደንብ ተዘጋጅቶበት ቀርቦ ተገቢውን ክርክር ማድረጉ የተሻለ። ተከሳሹ እስካልቀረበ ድረስ እንደተባለው መጥሪያ ይላክለታል ወይም መጥሪያ መቀበል ፈቃደኛ ካልሆነ ወይም ደግሞ ሊገኝ ካልቻለ ወይም መጥሪያ እንደደረሰው ፍርድ ቤቱ ካረጋገጠ በኋላ በማንኛውም ጉዳይ ላይ በሌለበት ይታያል። ለወንጀል ግን ሲሆን ቅድም እንዳልኩት ቅጣታቸው በጣም ከባድ ቅጣት ሊሆን የሚችሉ እና ይሄ በግል አቤቱታ የማይቀርቡ ወንጀሎች ላይ ፍርድ ቤቱ በሌሉበት ነው ጉዳዩ ነው የሚያየው። በተለይ ተከሳሽ እና ከሳሽ በወቅት አለመቅረቢ፣ መጥሪያን አለመቀበል በፍትህ አሰጣጥ ላይ ምን አይነት ተጽዕኖ ይኖረዋል? በጣም ተጽዕኖ አለው። ቅድም እንዳልኩት ለምሳሌ መጥሪያ አድርስ ተብሎ የተላከ ሰው ራሱ ከሳሽ የሚፈጥራቸው መስተጓጎሎች አሉ። ራሱም ላይ ፍርድ ቤቱም ላይ ጊዜ የማባከን እና የማራዘም ነገር ይታያል። ብዙ ጊዜ እንደ ቀልድ ወይም እንደ ቀላል ነገር የሚታዩ ለምሳሌ መጥሪያ አድርስ ተብሎ የተላከ ሰው ያን መጥሪያ ሲያደርስ ዝም ብሎ ሄዶ በእጅ ሊሰጥ ይችላል መጥሪያውን ተከሳሽ ሊያቀብል ይችላል። ከዛ በኋላ ግን ያ የተሰጠው መጥሪያ ኮፒው ላይ መተማመኛ ደረሰኝ አያስፈርምም። ብዙ ሰው የሚዘነጋው ነገር ይሄ ነው። ከዛ ተመልሶ ፍርድ ቤት ከመጣ በኋላ መተማመኛውን ሳያስፈርም አድርሰኸዋል ሲባል አድርሻለሁ፣ መቼን ያደረስከው ስንት ሰዓት ላይ ነው ለማን ያደረስከው ሲባል ማረጋገጫ የለውም። ያ ሰው ሊክድ ይችላል። ነገ መቶ አልደረሰኝም፣ ስለዚህ አልተዘጋጀሁበትም፣ አላቅም ስለ ክሱም ሊል ይችላል። ስለዚህ ያ ደግሞ ምንን ይፈጥራል? የቀጠሮ መደራረብን፣ መስተጓጎልን፣ ሌላ ሌላ ቀን እንደገና እንዲቀጠር እድል ይፈጥራል ማለት ነው። ነገር ግን ከመጀመሪያውም በጥንቃቄ መጥሪያ ሲያደርስ አንድ ግለሰብ ለዛ ለተከሰሰው አካል ሲሰጥ፣ አንደኛ በምስክሮች ፊት ቢሰጥ የተሻለ ነው። ሁለተኛ ሲሰጠው ደግሞ አስፈርሞ ቀኑን ስሙን እና ፊርማውን አኑሮበት ሲሆን ያ ሰው መካድ አይችልም። ያን ተቀብሎ እንኳን ባይቀርብ ፍርድ ቤቱ ያንን መተማመኛ ደረሰኝ ከደረሰው ሌላ ተለዋጭ የምትክ መጥሪያ አደራረስ ሊሰጥ ይችላል፣ ወይም ደግሞ በሌለበት ጉዳዩን ለማየት ቀላል ያደርገዋል ማለት ነው። ስለዚህ የፍርድ ቤትንም ስራ ያቃልላል፣ ባለ ጉዳዮችም ደግሞ እንዳይጉላሉ ጥሩ ይሆናል ማለት ነው። በተለይ ይሄ ተከሳሽ በሌለበት ጉዳዮችን ማየት የሰውን መብት እንደመጋፋት የሚያዩ አሉ። ይሄ ህጉ ምን ይላል? ስለዚህ ማለት ጉዳዮች እንግዲህ ተከሳሹ ስላልተገኘ ወይም ደግሞ መጥሪያ ስላልደረሰው አሁን አልደረሰውም ማለት አንችልም። በሌለበት የምናየው መጥሪያው ደርሶታል የሚል ግምት ስለምንወስድ ነው። ካልደረሰውማ ለምን ይታያል? እንዲደርሰው ጥረት ይደረጋል። የተለያዩ ሚንሶችን እንጠቀማለን። በፖስታ ቤት ከሆነ በፖስታ ቤት፣ በጋዜጣ ከሆነ በጋዜጣ በአካል እንዲደርሰው። ለምሳሌ ህጋችን ላይ ከፍርድ ቤቱ ካለበት ክልል ውጭ ወይም አካባቢ ውጭ ያለ ሰው ከሆነ እዛ ላለው ፍርድ ቤት ፍርድ ቤቱ መጥሪያ መላክ ይችላል። ያኛው ፍርድ ቤት በዛው አካባቢ ላለ ተከሳሽ መጥሪያ እንዲያደርሰው ብዙ ጥረት ይደረጋል። እንዳልሹ መብትን ላለመጋፋት ቀርቦ የራሱን ክርክር እንዲያቀርብ ማስረጃዎቹንም ደግሞ የማውጣጣትና ክሮስ ኤግዛማይን እድሉን እንዳያጣ ክርክሩ እንዲያቀርብ ብዙ ጥረት ይደረጋል። ነገር ግን በዛ አካባቢ ከሌለ ጋዜጣ ጥሪ ስለሚደረግ እንደደረሰው ነው የሚቆጠረው። ያንን አይቶ መቅረብ አልፈለገም ተብሎ ነው። ነገር ግን ሰከንድ ቻንስ አለ። አሁንም በሌለሁበት የታየው ውሳኔና ክርክር ተገቢ ስላልሆነ በዚህ በዚህ ምክንያት እኔ ይሄን መጥሪያ ሊደርሰኝ የማይችልባቸው ምክንያቶች ይሄ ናቸው። ስለዚህ መጥሪያው አልደረሰኝም፣ አላወቅኩም ብሎ በበቂ ማስረጃ ያረጋገጠ ሰው እንደ አዲስ ክርክሩ እንዲቀጥል ሁለተኛ እድል ይሰጠዋል ማለት ነው። መብቱ አለፈ ሊባል አይችልም። የርጋ ጊዜ አለው ማለት አዎ፣ ግን ካወቀበት ጊዜ ጀምሮ ነው። ይህንን ፍርድ ቤት ክርክር ተደርጎ ውሳኔ እንደተሰጠበት እስካወቀ ድረስ ነው፣ ግን ይርጋ ሊኖር አይችልም። ስለዚህ በዚህን ጊዜ ነው ያወቅኩት የሚለውን እስካረጋገጠ ጊዜ ድረስ ጊዜ ይኖረዋል። የተላለፈው ውሳኔስ እንዴት ተግባራዊ ሊሆን ይችላል? አፈጻጽም ላይ በጣም ብዙ ጊዜ ችግር ይኖራል። ለምሳሌ ንብረት የሌለው ሰው ከሆነ ቋሚ ንብረት የሌለው ሰው የሚሰራበትንም ቦታ የሚኖርበትንም ቦታ ማናቅ ከሆነ ውሳኔ ብቻ ማስወሰኑ በቂ ላይሆን ይችላል። ነገር ግን አፈጻጸም የሚያየው ፍርድ ቤት የተለያዩ አማራጮችን ይጠቀማል። ያንን የማስፈጸም ነገር ለምሳሌ የቤተሰብ ጉዳይ ሆነ የቀለብ ጉዳይ ቢሆን ከሚሰራበት መስሪያ ቤት ከደሞዙ እንዲቀነስ ማድረግ ይቻላል። ንብረት ካለው ንብረቱ ተሸጦ ባንክ ውስጥ ገንዘብ ካለው ወይም አክሲዮን ካለው ያ ተሸጦ ለዛ ለተወሰነለት አካል በየወሩ ገቢ እንዲደረግ ፍርድ ቤቱ ሊያዝ ይችላል። ወይም ደግሞ ተሸጦ ከዛ ከሚገኘው ገንዘብ ላይ ያ የተከራከረውና ያስወሰነው አካል በሚደርሰው መጠን ተፈጻሚ እንዲሆን ጥረት ይደረጋል። የመንግስት ሰራተኛ ወይም የግድል ድርጅት ተቀጣሪ ከሆነ ተከራካሪዎቹ ራሳቸው እዚህ ቦታ ነው የሚሰራው፣ ስለዚህ ከዚህ ቦታ ደሞዙ ላይ ይቆረጥልኝ፣ ይቀነስ ተብሎ ክርክር ይደረጋል። ደሞዙ ይጣራል። ምን ያህል የተጣራ ገቢ ነው የሚያገኘው ተብሎ ከዛ ላይ እሱ ከሚደርሰው ይህን ያህል ይክፈል ተብሎ ፍርድ ቤቱ ማስረጃዎችን መዝኖ ብዙ ነገሮችን ከግምት ውስጥ አስገብቶን ውሳኔ የሚሰጠው እና እዛ ላይ ከመስሪያ ቤቱ ቀጥታ እንዲቆረጥ ትዕዛዝ ሲሰጥ መስሪያ ቤቱ አውቶማቲካሊ ወደ ተወሰነላት ወይም ወደ ተወሰነለት ከሳሽ አካውንት እንዲገባ ያደርጋል ማለት ነው። እና የሚፈጽመው በፍርድ ቤት ትዕዛዝ መሰረት ነው በቀጥታ የሚፈጽመው። ሰዎች በተለያዩ ችግሮች በጤና በዕድሜ መሄድ ከመድከም ጋርና ወይም ሌላ ምክንያቶች መጥሪያን መቀበል ወይም ደግሞ ፍርድ ቤት መቅረብ ባይችሉ ውክልናን በመስጠት በተወካያቸው አማካኝነት ጉዳያቸውን መከታተል እንደሚችሉም ይናገራሉ ጠበቃና የህግ አማካሪ ትንሳ አይሸዋለም። ለሚቀርባቸው የቤተሰብ አባል እናት ሊሆን ይችላል፣ አባት፣ እህት፣ ወንድም ፍርድ ቤት ቀርበው መከራከር የሚያስችል ባል፣ ሚስት ሲሆን ህጉም ይፈቅዳል። ፍርድ ቤት ቀርበው የመከራከር ስልጣን ይሰጣቸዋል፣ ህጋዊ በሆነ አካል ፊት ቀርበው ያን ውክልና ከሰጡ ማለት ነው። ካልሆነ ደግሞ በጠበቃ መወከል ይችላሉ። ለጠበቃ ውክልና ሰጥተው ጉዳያቸው በጠበቃ በኩል እንዲደረግላቸው ክርክሩ እንዲካሄድ ማድረግ ይችላሉ። ይህን አማራጭ መከተሉ የተሻለ ነው። መጥሪያን አለመቀበል በቀነ ቀጠሮ ፍርድ ቤት አለመገኘት በፍትህ አሰጣጥ ላይ የተለያዩ ተጽዕኖ እንደሚያሳድር ጠበቃና ህግ አማካሪ ትንሣኤ ሸው አለም ይናገራሉ። እንደ ህግ ባለሙያ እንግዲህ ረጅም አመታት በዚህ ስራ ውስጥ እንዳሳለፈ ሰው በአቃቢ ህግነትም በዳኝነትም አሁን ደግሞ በጥብቅና እየሰራው ነው። እና ብዙ ሰው የሚቸገረው አንደኛ ህግን አለማወቅ ነው። ምንድነው የህግ ንቃተ ህሊና ነው የምንለው፣ እሱን አለመረዳት ነው። ክስ ለማቅረብ ስንፈልግ ባለሙያ አለማማከር ይኖራል፣ ወይም ክስ ሲቀርብብንም ተዘጋጅተን በአግባቡ ፍርድ ቤት አለመቅረብ፣ እንዲሁም ደግሞ ፍርድ ቤትን ከሩቁ በጣም መፍራት አያለው። በጣም በቃ ከስሼም ተከስሼም ቢሆን ፍርድ ቤት ለመቅረብ አልፈልግም የሚል ብዙ ነገር እናያለን። ምስክርም ላለመሆን በጣም ብዙ ሰው ዲፌንሲቭ ሲሆን እናያለን፣ ነገር ግን እኛ ፓርቲሲፔት አድርገን ፍትህን ለማስፈን የበኩላችንን ነገር ካላደረግን ሌላ አካል ሊያመጣልን አይችልም። ከራሳችን ነው መጀመሪያ ጥረት ሊኖር የሚገባው እና ወደ ፍርድ ቤት ለመሄድ የሚያስብ ሰው ወይም ደግሞ ተገዶ በሌላ ሰው ተከሶ ደግሞ ፍርድ ቤት መቅረቡ አማራጭ የሌለው ነገር ሲሆን መጀመሪያ ነገር የህግ ባለሙያ ማማከር የህግ ባለሙያ ምክርን ደግሞ መቀበል እና ቦታ መስጠት ለዛም ለሙያውም ቫሊዩ መስጠት ያስፈልጋል። በኋላ ላይ ነገሮች ከተበላሹ በኋላ መመለስ ወደማንችልባቸው ደረጃ ከደ ረሰ በኋላ መጸጸቱ ይመጣል። አንዳንድ ሰው ጉዳዩን ከጨረሰ በኋላ ይግባኝ ላይ ሲደርስ ወደ ህግ ባለሙያ ሊሄድ ፍላጎት ያሳያል። ያ ደግሞ ኦልሬዲ ከተበላሸ በኋላ ለማስተካከል በጣም ብዙ ጥረት ይጠይቃል። ላይመለስም ይችላል። በተለይ ፍትሐ ብሔር ላይ ማቅረብ ያለብንን ማስረጃዎች በጊዜው ካላቀረብን፣ ማድረግ የነበረብንን ክርክሮች በጊዜው ካላቀረብን፣ ወደኋላ ለመመለስ ህጉ የሚከለክልባቸው ምክንያቶች አሉ። በቂና አሳማኝ ምክንያት ካላቀረብን በስተቀር ለምሳሌ መልስ በአግባቡ መስጠት ባለብን ሰዓት መልስ የማናቀርብ ከሆነ ማስረጃ መቅረብ ያለባቸው ጊዜዎች አሉ። ክስ ከመሰማቱ በፊት ነው ማስረጃ መቅረብ ያለበት ብሎ ስነስርዓት ህጉ ያስቀምጣል። እነዛን ሁሉ ነገሮች አውቀን ተጠንቅቀን ልንሄድ የምንችለው ህጉን ስናቅ ነው። ወይም ደግሞ ህግ የሚያቅሰው ስናማክር ነው መጥሪያ አደራረስም ላይ ጥንቃቄ ማድረግ ይኖርብናል። በተሰጠን ጊዜ ወዲያውኑ አውጥተን ለዛ ሰው መስጠት አለብን። ካልሆነ እጃችን ላይ ቆይተን የምንሰጥ ከሆነ ያ ተከራካሪ ወገን መጥቶ ዛሬ ነው የደረሰኝ፣ ስለዚህ ለዝግጅት ጊዜ እፈልጋለሁ ሲል የእኛንም ጊዜ ነው በዛው የምናባክ ነው፣ ክርክሩንም እያራዘምን ነው የምንሄደው። እና አላግባብ የሆኑ ክርክሮችንም ከማንሳት አንዳንዴ እኛ የምናውቀውንም ሪያሊቲ እውነታውን ይዘን ያልሆነ ያልተገባ ክርክር ውስጥ ገብተን የፍርድ ቤትንም ጊዜ ሰዓት፣ የተከራካሪ ወገኖችንም ጊዜ፣ ጉልበት፣ ገንዘብ ማባከን አለብን ብዬ አለም ነው። ብዙ ሰው እውነታውን እያወቀው ስለተከሰሰ ብቻ ወይም ደግሞ ጊዜ በመግዛት ያንን ንብረት ያንን እቃ ይዤ ረጅም ዓመት መኖር እችላለሁ ፍርድ ቤት ረጅም ጊዜ ክርክር ስለወሰደ ያንን አድቫንቴጅ ወስጄ እጠቀማለሁ በሚል ብዙ ጊዜ ፍርድ ቤት ጉዳዮችን ሲያስተጓጉል እኔ በዳኝነት በነበርኩበት ጊዜ ብዙ አስተውያለሁ። የአንደኛ ሰው ፍርድ ቤት ላይ አመኔታ እንዳይኖረው ያደርጋል። ምንድነው ቀጠሮ ይሰጣል። ፍርድ ቤት ግዴታው ነው። አቤቱታ ሲመጣ፣ ክርክር ሲመጣ መቅጠር ግዴታው ነው። እውነት ይሁን ውሸት፣ በኋላ ላይ ነው በማጣራት የምንሄደው እና እኛው ራሳችን ሪያሊቲውን እውነታውን ለፍርድ ቤት ብናሳውቅ፣ ትክክለኛ ክስ ይዘን ብንሄድ፣ መልስም ስንጠየቅ ደግሞ እውነታውን ማቅረብ ብንችል፣ የራሳችንም ጊዜ ጉልበታችንን፣ ገንዘባችንን የፍርድ ቤቱን ጊዜ እንቆጥባለን ብዬ አስባለሁ።